አይ ላቪዩ መርዛና አይ ካንስ እሰይ መጣሽ። ልነፂ፣ ግን እንደዚ ሳቅሽ ምንድነው? ይዘሽ የመጣሽዋይ አወዛጋቢ እና አሳሳቢ ጉዳይ ማለት ነው። እናንተ ይሄ ድምፅ እንኳ እንኳን አይደለ ዘፈን ሽንት ቤት ላይ ሰው ተቀምጦ ራሱ ሰው አለ ለማለት ራሱ እኮ ይከብዳል። ይኔ ድምፅ ማለት ነው ለማንኛውም እንግዲህ ሰላሳ ሁለት ጥርሳቸውን እንደዚህ ፈገግ አድርገው አንዱም ሳይቀንስ ሳይጎድል በሙሉ ጥርሳቸው ፈገግ ብለው መጥተዋል ማለት ነው። እነማ አቤላና እንግዲህ ነፂ ማለት ነው ሰሞኑ እንዳያቸዋት በጠረባ እንደተጣለች ፍየል ወድቃ ነበረ ማለት ነው። ዛሬ ፈገግ ብላ መታለች። ፈገግ የማለቷ ምክንያት ምን ይመስላችኋል? እንደዋ አቤላ ያዘዛትን ተግባራዊ አድርጋ ነው ወይስ በጠረባ እንደተጣለችዋ ፍየል የወደቀችው ነው እንደዚህ ፈገግ አስብሏት የመጣው? የምንፈተፍትበት ይሆናል። እናንተ ብቻ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ቀኒ ጋር ሆኖ አሊያማ፣ የሰው ቤት ትዳርን በጥብጠው እንደዚህ በፈገግታማ ወፍ የለም እንደ ወፍ የለም እንዴት ነው የሰው ቤት በጥብጦ እንደዚህ ፈገግ ተብሎ የሚመጣው ማለት ነው? ሚስጥር አለ፣ ከባድ ሚስጥር ማለት ነው የፈገግታው። እናም ላይክ ሼር ሰብስክራይብ እያደረጋችሁ ከኔ ጋር ሆኖ አሰላም አሌይኩም ወረህመቱላህ በረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችኋል። አለ ሀብዛልኝ ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልባ አመሰግናለሁ። አላያ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። ወዶች ዬ የዛሬው እንግዲህ በነፂ ዙሪያ ነው የመጣሁት ማለት ነው። ነፂ እንግዲህ አዲስ ነገር አለ ብላ እንደዚህ በሰላሳ ሁለት ጥርሷ አንዱም ሳይሸርፍ ፈገግ ብለው መጥተዋል ማለት ነው ከወንድሟ ጋር። ወንድሟ ነው ወይስ ምንድን ነው? ፍቅረኛ ነው። እኔም ማሳስበው አሁን ወንድሟ አልመሰለኝ፣ እውነቴን ነው። ያው እንሄድባቸዋለን እና እስከሚሄድባቸው ድረስ ግን እናንተ ላይክ አድርጉ ቤተሰብ ላይክ አድርጉ ሼር አድርጉልኝ ሼር ማድረግ የምችሉ ሼር አድርጉ ኮፒ ሊንክ አድርጉልኝ ዩቲቤ ትንሽ ወርዷል ማለት ነው የወረደው በምን መሰላችሁ ቤተሰብ ሰሞኑ አንዱ ዩቲቤሽን አዘጋብሻለሁ ብሎ እያስፈራራኝ ነበር ወላ አዳር ሙሉ ሲያስፈራራኝ ሲጽፍልኝ ነው ያደረው ማለት ነው እና እንዲ ከሚያስፈራራኝ ብዬ ለምን አይቀርብኝም ብዬ የእሱ ቪዲዮ በሱ የሰራሁ ቪዲዮ ወደ አስራ ስድስት አስራ ሰባት ቪዲዮ ነበረ እምሽክ አድርጊ እንዱ ድምጥ ማጧጥ አጠፋሁት በዩትዩቤ ማለት ነው እሱ ስደልት ደግሞ ዩትዩቤ እንዳልነበረ ሆነ ማለት ነው በቃ ወረደ ልክ ስትራክ እንደተላከበት ነው እንደዚህ አይነት ነገር ሲሆን የሚወርደው ማለት ነው እንቅስቃሴው ወይም ደግሞ ሰው ጋ መድረሱ ያቆማል ማለት ነው እና ይሄ ደግሞ እንዲንቀሳቀስ ዩትዩቤ ሰው ጋ እንዲደርስ ማድረግ የምችሉት እናንተ ናችሁ በምን በላይክ እና በሼር እንዲሁም ደግሞ ኮፒ ሊንክ በማድረግ ማለት ነው ቤተሰብ ላይክ አድርጉ ወደ ኋላት በለዋት ሰስቱ ሼር ማድረግ የምትችሉ ሚቲበሮች ደግሞ ሼር አድርጎ ላይ ምን ችግር አለበት? ቀናነት እኮ ነው። ቤተሰብ ቀና እንሆን እስኪ፣ ጥሩ ልብ ይኑረን። በቃ ቀና ልብ ይኑረን ማለት ነው። እርስ በራሳችን ብናድግ ምንም ችግር የለውም። እና እባካችሁ ሼር ላይክ እያደረጋችሁ ዩቲዩብን አንቀሳቅሱት ነው የምለው ማለት ነው። እና ሙዶች እየ ወደ መጣሁበት ወደ ገደለው ስገባ ማለት ነው አቤላ እና ነፂ እንግዲህ እንደዚህ ፈገግ ብለው መጥተዋል። ዛሬ ማታ ብለው እንግዲህ ቀጠሮ አስይዘውናል እንደ በፊ- እንደ ሰሞኑ እንግዲህ የለቅሱንትን አይደለም አስቀምጠው የሄዱት ግን ለጥሩ ነገር እንደሆነ ያስታውቃል ማለት ነው። ይህ ጥሩ ነገር ይህ ፈገግታ ምንድን ነው እንግዲህ ሰሞኑ እነፂ እየየ እያለች እንደ እሷም ራሱ እንደ ጥፋተኛ ማለት ጥፋተኛ ሆና ሳይሆን እንደ ሐቀኛ ሆነ የሰው ቤት ዳር በጥብጣ የአብርሃምና የሩታ ሕይወትን እንዳልሆነ ምስቅልቅል ለውጥታ መታ እንግዲህ ይቅርታ ጠይቂ፣ ያበላሽሹን አስተካኪ ሲላት ወንድሟ። እኔ ግን ወንድሟ አይመስለኝም እኔ አሁን ላይ ሳስበው ወንድሟ አይመስለኝም። ብቻ እስኪ እምናየው ይሆናል። ስለ እሷን ጉዳይ አጣራለሁ። እስካሁን ድረስ እኔ በጉታጀራ ዩቲዩበሮች ያላጣራሁ ስለነፂ ጉዳይ ነው። አሁን ላይ ባለችበት ማለት ነው። ይሄ በፊቱ ከአብርሃም ጋር ያለውን ነገር በሙሉ በደንብ ነው የማውቀው። አሁን ግን ይሄ ልጅ ማለት ነው ፍቅረኛዋ ይሁን ወይም ደግሞ ወንድሟ ይሁን እስካሁን ድረስ አልጠየቁም። አሁን ከዚህ በኋላ ግን ስለነዚህ ሰዎች ግን ማጣሪያ ውስጥ ልገባ ነው። ለምን ተጠራጠሪያቸዋለሁ? ተጠራጠሪያቸዋለሁ እኔ መጥፎ ጥርጥር፣ አንዳንዴ መጠርጠር እኮ ጥሩ ነው። መጠርጠር ያዋጣል። ተጠራጠሩ እና እነዚህ ልጆች ግን ተጠራጠሪያቸዋለሁ። ምናቸውም ስለማይታመን ወደዛ ማለት ነው። ያው እነሱ ሁል ጊዜ ድራማ ነው፣ ውሸት ነው። ያው ስለዚህ ማጣሪያ ውስጥ ልገባ ነው። ነገር ግን ዛሬ የመጡበት ጉዳይ ቤተሰብ፣ ምን ይመስላችኋል? እኔ ግን እውነቴን ነው የምላችሁ እኛ እንዳናት ነፂ፣ እኛም ከጎንሽ እንድንሆን ታሪክ ስሪልን ያበላሸሽውን የሰው ሕይወትን አስተካኪ፣ እያልናት ነበረ ልታስተካከል አልቻለችም። አሻፈረኝ ብላ ነበረ እና ግዴታ ወደ አዲስ አበባ ሄደን፣ እኔንም አንቺንም ወደ አዲስ አበባ ሄደን እነዚህ ሁለት ልጆች እናስታርቃለን ቢያንስ እንኳ ለማንም ብለን ሳይሆን በሆድ ውስጥ ላለው ልጅ እያልን ይቅርታ መጠየቅ አለብሽ፣ ሲለት አይ አይሆንም፣ እኔ ልሙት አይሆንም። እንዲሁም ቤተሰብ እንድሰሙኝ የምፈልገው አቤላ አስገድዶኝ ነው ብላ ያን ቀን አስፋልት ወጥታ ነበር። እንዳያችሁት እያለቃቀሰችን ነበረ፣ እንግዲህ በገመድ እንደተጣለ ፍየል ሳይሆን በጠረባ እንደተጣለች ፍየል ሽምድድ ብላ እንዱ ጥምልምል ብላ ወድቃ ነበረ። ቤተሰብ ያን ቀንም እኮ ተናግሬያለሁ። አንዳንዴ ፌንት አውቃችሁ ፌንት የምትወድቁት ነገር ቀስ እያላችሁ ያዋጣል። እኔም እንደውም ዛሬ ከባድ ስራ አዛኛለች ሴትዮ መውደቅ አለብኝ ብዬ ተናግራችሁተናግረችው ነበር። እኔ እንኳ እኔ ልሙትላችሁ እኔ ልበላችሁ እንጂ አልወደቅኩኝም። ስራው በስነ ስራ ሰርጄ አጠናቀቅኩት እንጂ ምን በወጣኝ ጠላት ይውደቅ፣ አልወደቅኩኝም። እናንተን ለማዝናናት ፈልጌ ነው። ነገር ግን ነፂ አወዳደቋ ዛሬ ላይ ለውጥ ያመጣ ነው የመሰለኝ ማለት ነው። አው ለውጥ አምጥቷል እንጂ አቤላ እንደተናገረው አዲስ አበባ ሄዳ አብርሽና ሩታ ያስታረቀች አይመስለኝም። ከምኔው እ ከምኔው ትላንትና ነው ከትላንት ወዳ ነው ጋሽዬ ይዞ አብርሃም ወደ አዲስ አበባ ሄደው ማለት ነው። ትላንትና ያያችሁት እንግዲህ አይታችሁታል። ዛሬ ላይ እንግዲህ ጋሽዬ ወደ ሩታ ነው አቤላ ይዟቸው ሄደው ማለት ነው። ታዲያ ከምኔው አዲስ አበባ ሄዳ እነሱን አስታርቃ እነሱን አስማምታ ዛሬ እንደዚህ ፈገግ ብላ የመጣች ይመስላችኋል? እኔ ግን ሳስበው ሳሰላስለው ማለት ነው ስጠረጥረው፣ አንዳንዴ መጠርጠር ጥሩ ነው። እውነቴን ነው፣ እኔ ልሙት ላችሁ። ሳይበዛ ጠርጥሩ። አንዳንዴ መጠርጠር መልካም ነው። እውነቴን ነው፣ እኔ ልሙት። እና ዛሬ ሳስበውና ስጠራጠር አቤላ ደንግጧል። ለምን የደነገጠ መሰላችሁ? በቀደም እንደነገርኳችሁ በጠረባ እንደተጣለች ፍየል ያንቀንጥ ምልምል ብላ ስለወደቀችበት፣ በቃ እቺ ልጅማ ልትጎዳብኝ ነው ሳልወድ በግዴ የእሷን ይቅርታ መቀበል አለብኝ ብሎ እንግዲህ የሩታንም ህይወት ሳታስተካከል ያበላሸችው ምስቅልቅሏን ያወጣችውን አንቺ ጥልዝ ማለት ነው። አንቺ ዘረጦ ማለት ነው ነፂ። ስለዚህ የአበላሸሽውን ህይወታቸው ሳታስተካኪ እንደዚህ ፈገግ ብለሽ የመጣሽው አንዷ ምናለች? የሰውን ህይወት አበላሽታ ሰውን አስለቅሳ ዛሬ እሷ ስቃ መጣች አለቻት ማለት ነው በኮመንት። እውነቴን ነው አንቺ፣ አብርሽና ሩታ እንደዛ የእስራኤልና የፍልስጤን ጦርነት አድርገሻቸው ዛሬ ፈገግ ብለሽ ስትመጪ አይከብድም? ወንድሟ እውነት ነው የምላችሁ፣ ወንድሟ አይደለም ይሄ ልጅ ፍቅረኛዋ ነው የሚሆነው ማለት ነው። እኔ ገና አጣራለሁ ሳላጣራ ምንም አልቀደድም። ነገር ግን ሳስባቸው ምንም የሚያመሳስላቸው ነገር የለም ማለት ነው፣ በምንም እናም እንግዲህ የወደቀችውን አወዳደቁ አወዳደቋ አስደንግጦት አስደንግጦ ዛሬ ይቅርታዋን ተቀብሎ ሰላም አውርዶ የመጡ ነው የመሰለኝ እንጂ አብርሽና ሩታ አስማምተው ይቅርታ ጠይቃ አይደለም የመጡት። አዎ ይሄ ነው የምታዩት፣ ምንም አዲስ ነገር አታዩም። ቤተሰብ እስከዛ ድረስ ሰላማቸን ላይ ያብዛልኝ። እንግዲህ ማታ የምናየው ይሆናል። ላይክ አድርጉ እናንተ ላይክ አድርጉ። ባይ